ሰሞኑን በማህበራዊ ሚዲያ ላይ በመውጣት ያልተጠበቀ አሳዛኝ ክስተቱ የገጠመው ወይም የህይወት ፈተና የገጠመው ጋዜጠኛ ቴዎድሮስ ካሳሁንን ተማጽኖ ማቅረቡ የሚታወስ ነው። ለኢትዮጵያ ህዝብ ከዚህ በፊት የተለያዩ ቴሌቪዥኖችም ላይ ሲሰራ እንደነበረ ጭምርም ነው። ከነዛ መካከልም ዛሬ የወጡት እጅግ አስደሳች መረጃዎች አሉ። በርካታ ኢትዮጵያኖች የእርዳታ እጆቻቸውን ሲዘርጉለት ነበር። ምስጋና አቅርቦላቸው ነበር። ኢቢኤስ ቲቪ ለቀድሞ ሰራተኛው ቴዎድሮስ ካሳሁንን ሁለት መቶ ሺህ ብር ለግሷል። ኢቢኤስ ቲቪ ለቀድሞ ሰራተኛው በአሁን ሰዓት ትንሽ ህመም አጋጥሞት በጸበል ቦታ ለሚገኘው እንዲሁም እኔ እዚህ ስላለው ለልጆቼ የሚሆን ነገር አጥሮኛል ላለው ለቴዎድሮስ ካሳሁንን ሁለት መቶ ሺህ ብር ለግሰዋል። በወጣ ይተካ በማለት በርካቶቹም ምስጋናቸውን እያቀረቡ እንደሚገኙ ጭምርም የወጡት መረጃዎች ያሳያሉ። የቴዎድሮስ ካሳሁን ያለበት ሁኔታ በርካታ ኢትዮጵያኖችን ከዳር እስከ ዳር ሀዘን ውስጥ እንደከተተ ጨምረም የወጡት መረጃዎች ያሳያሉ። ሁሉም የምስቅ ሰው ደስተኛ እንዳልሆነ ጨምረም ነው የአደባባይ መረጃዎች የሚያሳዩት። ሚኪ ነኝ ከሚኪታ ቡርንፎይንን ቻናል ሰብስክራይብ በማድረግ ወቅታዊና ታማኝ እንዲሁም ሚዛናዊ መረጃ አግኙ። ሰላም ቆዩልኝ።